ያለነው የሰርግ ወቅት ላይ ነው። ሰርጋችንን እምር ድምቅ ከሚያደርጉት ነገሮች አንዱና ዋነኛው ደግሞ ቬሎ ነው። ዛሬ ይህንን በተመለከተ አዲስ አበባ ላይ ያለው የቬሎ ገበያ ምን ይመስላል፣ በምን ያህል የኪራይ ዋጋ ልናገኝ እንችላለን የሚለው ለማየት በአንድ የቬሎ ሱቅ ተገኝቻለሁ። እኔ ኑሃሚነኝ ቻናላችን ኑሮ በሸገር ነው። አብራችሁን ቆዩ ሰላም እንዴት ነሽ? እንዴት ነሽ? ራስሽን እስቲ አስተዋውቂ። አስራት እባላለሁ። እሺ አስራት፣ የት ነው የተገኘ ነው? አሞሬ ብራይዳል። እኛ ጋ ሲመጡ ሲንዳሬላም አለ፣ መርሚድ አለ፣ ስፓጌቲ አለ፣ እጄ ሙሉ። ያው ሰው እንደምርጫው ሁሉንም እንይዛለን። በጣም አሪፍ። እስቲ በጣም ተፈላጊ ነው ከምትዩን ጀምርና ሌሎቹንም እናያቸዋለን። እሺ። እነዚህ መርሚዶች ናቸው። በቅርጽ ይወርዳሉ። ስፓጌቲ እጄ ሙሉ አለ። ከዛ ዲታችብል አላቸው ወገባቸው ላይ ትዊል ረዥም ይኖረዋል። ከዛ ሰፊ ሲሰፋቸው ደግሞ እንሰራላቸዋለን በእጃችን እዚሁ እንሰራለን። ቀድመን እንደውልላቸውና ልኬት እንወስዳለን። ከዛም በኋላ እንሰራላቸዋለን። ሲወስዱ ደግሞ ፕሮቭ አድርገው አይተው ወደውት ነው የሚወስዱት። በጣም አሪፍ። ብዙ ጊዜ ለመስክ ነው የሚሆኑት ለስቱዲዮ ነው ወይስ መርሚዶች ብዙ ጊዜ የሚጠቀሙት ለመስክና ማታ ራት ላይ ለኬክ ነው የሚጠቀሙት። ሲንዳሬላ ደግሞ ማታ ጠዋት መውጫ እና ለሰርግ ሲሆን መውጫ እና ስቱዲዮ ውስጥ ለመስክም ይጠቀሙታል። ስለዚህ እዚህ ጋር የምናያቸው እንዳለ የመርሚድ ቬሎች ናቸው ማለት ነው። እነዚህ መርሚዶች ናቸው። በጣም ነው የሚያማምሩት፣ ቆንጆ ናቸው። ዲታቸው የቢላ ያላቸው ሙሽሮች ለማታም ይጠቀሙታል። ኬክ ላይ ራት ላይ ይጠቀሙታል። ዲታች አለው ። ይሄኛው ዲታች አለው፣ እሱ ሳይሆን ይሄኛው ዲታች አለው። ይሄንን ሞከር ጥቅ ይሄንን ለክቼ ሊያውስ እሱ። እኔ አሁን የለበስኩት እንግዲህ መርሜድ ቀሚስ ነው፣ ዲታች የለውም አይደለ? እንደዚህ ሙሉ የሚሆነው በጣም ነው የሚያምረው። እኔ ሰርግና ቬሎ እንግዲህ በጣም ነው የምወደው፣ በጣም ነው የሚያምረው። አምሮብሻል። አመሰግናለሁ። ይሄን አሁን ለምን አይነት ሰው ነው ስጅስት የምታደርጉት? ይህንን ለመስክ ለሰርግም ይሆናል ግን ለመስክ ቢሆን ለፎቶ በጣም ያምራል። ለፎቶ ሞድ ተመራጭ ነው። ከሰውነት አንጻርስ ምናልባት ከሙሽሯ ሰውነት ጋር እኛ ፍሪ ሳይዝ ነው የምንይዘው ብዙ ጊዜ። ስለዚህ ለሁሉም ይሆን አለ፣ ለአብዛኛው ሰው ይሆናል። እኛ ጋር መተው ምንም አያጥም። እዚህ ጋር የምናያቸው እንግዲህ እንዳለ መርሜዶች ናቸው። ይሄ እጀ ሙሉ ነው፣ ለሙስሊም እህቶቻችን ነው እንደዛ ነው። አንቺ የለበሽው ደግሞ ስፓጌቲ ነው። ኦፍ ሾልደርም አላ ዚእናሌነሌእጅ የሌለው አለ። እና በምርጫቸው ሁሉም ነገር እኛ ጋር አለ ያገኛሉ። በጣም አሪፍ አሪፍ። እነዚህን የመርሜድ ቬሎች በምን ያህል ዋጋ መካት እንችላለን? ዋጋቸው ለሰርግ ሲሆን ከሰላሳ እስከ አርባ ነው። ሰርግና መስክ አንድ አይነት ነው ዋጋቸው። ስቱዲዮ ሲሆን ደግሞ ከሰላሳ እስከ ሀያ ስቱዲዮ ሲሆን ይቀንሳል። ቪዲዮ ሲሆን አይቆሽም፣ ምክንያቱም ውስጥ ስለሆነ፣ መስክና ሰርግ ሲሆን ደግሞ ውጭ ላይ ስለሚሆን፣ ስለዚህ ለሰርግ ከሆነ ከአርባ እስከ ስልሳ። ሽማ በጣም አሪፍ ነው። ሌሎች ቬሎችም እናያቸዋሉ። አለ አለ የምናያቸው ላውልቅ ነው። አሁን እኔ የለበስኩት እንግዲህ ሲንደሬላ የሚባለው ቬሎ አይነት ነው አደለም እዚህ ጋር አብዛኞቹ የምናያቸው እንደዚህ አይነት ናቸው ለምን ለምንድን ነው የሚሆነው ይሄ ሲንደሬላ ለስቱዲዮም ለመስክም ይሆናል እና ደግሞ ሰርግ ላይም ይለበሳል ለፕሮግራሙ ለፕሮግራም ይለበሳል ከቤት መውጫው ይሆናል በጣም አሪፍ ነው ያምራል እስቲ እነዚህን የምናያቸው ስፓጌቲም አለ ሀፍ ሾልደርም አለ እጂ፣ አጓጉልም ይባላለ። ተጎታች አሁን አንቺ ትንሽ ቀለል ያለ ተጎታች ነው ያለው። በጣም ረዥምም አለ፣ አነስም ያላለ ሰው እንደ ቴስቶ ሳይዙ ከዚህ ከፍ አለ እና ሁሉም ነገር አለ። በጣም አሪፍ እችኛዋስ እቺ ትንሽ ዲቴሉን በዛ ያለ ዲቴል አላት። እጇ ሀፍ ሾለር ነች እና ተጎታች ትንሽ ነው። ከለሩን ሻምፓይን ነገር ነው። ከለሩ ለራት ነው ብዙ ጊዜ ስጀስት የምታደረጊ ወይ ለምሳ፣ ይሄ ለመውጫ ወይም ደግሞ ለስቱዲዮ፣ መስክ ላይም ደግሞ እንደዚህ ተጎታች ያለው መልበስ የማይፈልጉ ትልቅ ተጎታች መስክም ላይ ያረጉታል። እችኛው አነስ ስለምትል አነስ ስለምትል በጣም አሪፍ ይሄ ደግሞ ነጭ ነው። ይሄ ፕሌን ነጭ ነው አይደል? ሙሉ ነጭ ነው እና ምንም ዲቴል ያለው ያልፈለገ እና እጁም አጓጉል ነገር ነው፣ ለእንደዛ ይጠቀማል። ሲምፕል ነገር ለፈለገ፣ ሲምፕል ነገር በጣም ለሚፈልግ፣ ስለ መስክ ወይ ስለ ስቱዲዮ፣ ለመስክ ለሁሉም፣ ሁሉም ይሆናል። ሰው አ የትኛው ቬሎ ለየትኛውም እንትን ይሆናል። ግን ብዙ ጊዜ ሲንዳሬላ የሚጠቀሙት ለመስክ ለፎቶና ለስቱዲዮ ነው። በጣም አሪፍ። እስካሁን ካየናቸው ቺ ከለሯም ትንሽ ለየት ትላለች። ከለሯ ሻምፓይን ነች። ሙሉ ዲቴይል ነው። እጅ ሙሉ ነው። ጀርባው ወረድ ይላል፣ ከፈት ያለ ነው። ከፊትም ትንሽ ወረድ ያለ ነገር ነው። ወረድ ያለ ነው እና ቺ ለየት ትላለች። ከለሯ በጣም ቆንጆ ከማምራሉ፣ እዚህ ጋር ያሉት እንዳለ። አዎ ሁሉም ቆንጆ ናቸው። ስለዚህ እነዚህ ባጠቃላይ የሲንደሬላ ናቸው። ሲንደሬላ ናቸው። በጣም አሪፍ። በምን ያህል ዋጋ ነው መኪራየት የምንችለው? ቅድም እንዳልኩሽ ነው፣ ለሰርክ ከ40 እስከ 60 ነው። ስቱዲዮ ሲሆን ደግሞ ከ20 እስከ 30 መስክና ሰርክ አንድ ነው ፕራይሳቸው። ቅድም ካየ ነው ከመርሜዱ ጋር ተመሳሳይ ነው። በጣም አሪፍ ከለር። እቺ ትንሽ ለየት ትላለች። ስፓጌቲ ነች። ፈር ነው ይሄ። ፈር ይባላል ባለፈሩ ነው የሚባለው። ጨርቅነቱ ነው ፈር የሚባለው። በጣም ቆንጆ። ይህም እንደ ሲንዳሬላ ነው እና ደግሞ እችም አላች። ይሄም ሲንዳሬላ ነው። እጄ ሙሉ ነው፣ ጀርባው ወረድ ይላል እና ተጎታች አለው። ለመስክም ለስቱዲዮም ይሆናል፣ ለፕሮግራምም ይሆናል። ከለሩ ቡኒ ነው፣ ዲቴል አለው አምራል። ብዙ ጊዜ ደንበኞች እናንተ ጋር ሲመጡ ተወዳጅ የሆነው ቬሎ የትኛው ነው? እዚህ ካሉት ውስጥ እዚህ ካሉት ውስጥ ይሄ ሻምፓይን ነገር ነው ዳራቱ እዚ ጋር እንደዚህ ነገር ነው እና ይሄንን ብዙ ጊዜ እንትንርታል። ብዙ ጊዜ ተመራጭ ነው ተመራጭ ነው። ብዙ ጊዜ ቀለል ያለ ይመስላል። ብዙም አይከብድም። ከለሩም ያን ያህል ከለሩም ቆንጆ ነው በጣም አሪፍ። ሰዎች እዚህ መተው ቬሎ ሲከራዩ ምን ምን ነገሮችን አብራችሁ ትሰጧቸዋላችሁ? ክራውን ሲንደሬላ ሲሆን ክራውን ነው ብዙ ጊዜ የሚደረገው ክራውን እንሰጧቸዋለን፣ ተለጣፊ እና ደግሞ ትዊል በጣም ቬሎ ማለት ነው። ለመከራየትስ ምን ምን ነገሮችን ማሟላት ይኖርባቸዋል? ብር ማስያዣ፣ ብር እና መታወቂያ። የሚቆየው ቀናት ደግሞ እንደነገ ከሆነ ሰርጋቸው ወይም ደግሞ መስክ ስቱዲዮም ከሆነ እንደ ዛሬ ውስዳሉ። ስቱዲዮ ሲሆን የለት ለት ነው የሚመለሰው። መስክና ሰርግ ሲሆን ደግሞ በማግስቱ ነው የሚመለሰው፣ በሶስተኛው ቀን ማለት ነው። ስለዚህ ሲከራዩ ሶስት ቀን ያህል እነሱ ጋር ይቆያል ብሎ ማለት ነው። ለማስያዣ ምን ያህል ብር ነው የሚያዘው? በጣም አሪፍ ምን ምን አይነት ጥንቃቄዎችን ማድረግ ይኖርባቸዋል? ጭቃ እና ደግሞ ውሃ ቀለም እና ደግሞ እንዳይቀደድ ጥንቃቄ ቢያደርጉ ጥሩ ነው ምናልባት እነዚህ ነገሮች ከተከሰቱ ግን ቅጣት ሊኖረው ይችላል ቅጣት አለው ሲከራዩ ፎርም ስላለ ፎርሙ ላይ እዛ ላይ ተጽፏል እና ቅጣት ይኖረዋል ተመልካቾቻችን እንዴት ሊያገኘቸሁ ይችላሉ ቦሌ ሞርኒንግ ስታር ሶስተኛ ላይ አሞሬ ብራይዳል ብለው ቢመጡ ያገኙናል። ለነበረን ቆይታ ጅጋር አመሰግናለሁ። ተመልካቾቼ እስካሁን እንግዲህ ለሙሽሪት የሚሆኑ ቆንጆ ቆንጆ ቬሎዎችን እያየን ቆይታ አድርገናል። አሁን ደግሞ ለወንድ ሙሽራ የሚሆን ሙሉ ሱፍ አብረን ተመልካቾቼ አሁን ደግሞ የሚገኘው በሸበሌ የወንዶች ሙሉ ልብስ መሸጫ ውስጥ ነው። እሱ ደግሞ ራሱን አስተዋውቀ የሚይዛቸውን ሱፎች ያሳየናል ማለት ነው። ስምህን ማን ልበል? ስሜ ፍሬሰነ ክብረት ይባላል። አሁን የምንገኘው ሸበሌ ሙሉ ልብስ በአዲሱ ብራንቻችን ፍላሚንጎ፣ የሰማ ኮንፃ ፊት ለፊት እንገኛለን። ግራውንድ ላይ ማለት ነው። ስለዚህ ያሉን ልብሶች ላሳይሽ። እሺ፣ የሙሽራ ኮሌታ ካላቸውን ጀምርና ታሳየኛለህ። የሙሽራ ኮሌታ ካላቸው ጀምረን ስናይ አሁን እነዚህ ሻይን የሚያደርጉ የሙሽራ ልብሶች ናቸው። ኮሌታ ያላቸው የምንላቸው የሙሽራ ልብሶች እነዚህ ናቸው ማለት ነው። እነዚህ ኮሌታ ያላቸው የሙሽራ ልብሶች ናቸው። አሁን እነዚህ የምናደርጋቸው ከልሙጥ ጥቁር ሱሪ ጋር ቡኒ ጫማ፣ ቡኒ ቀበቶ አድርገን የምናደርጋቸው ማች የምናደርጋቸው ልብሶች ናቸው ማለት ነው። እነዚህ ኮሌታ ያላቸው ናቸው። ኮሌታ የሌላቸውም አሉን እነሱንም እናያለን ማለት ነው። ስለዚህ የሙሽራ ልብሶች በዚህ አይነት ሆኖ በነጭም አለን። ከለር አማራጭ አሉን። ቁጥር ደግሞ ከ46 እስከ 56 አለን ማለት ነው። ስለዚህ ሳይዞች ከ46 እስከ 56 አለን። 46፣ 48፣ 50፣ 52፣ 54፣ 56 ድረስ አለ። ስለዚህ የሳይዝ አማራጭ አለን ማለት ነው። ለሚፈልገው ሰው መጥቶ ማግኘት ይችላል ማለት ነው። በሳይዙ አሪፍ ነው። አሁን እነዚህ ኮሌታ ያላቸው ናቸው። ዋጋቸው ስንት ነው? እነዚህ ኮሌታ ያላቸው የሙሽራ ልብስ ስለሆኑ እስከ ሀያ ሺህ ብር ድረስ ነው የምንሸጣቸው። ስለዚህ እስከ ሀያ ሺህ ብር ድረስ እነዚህ ኮሌታ ያላቸውን ኮትና ሱሪ መጥተው ከኛ ማግኘት ይችላሉ ማለት ነው። አንድ ላይ ሺ አንድ ላይ በሀያ ሺህ ብር ኮትና ሱሪ ማለት ነው የሙሽራ የምናገኝ እነዚህ ልብሶች የሚመጡት ኢምፖርትን ናቸው። ከቱርክ ነው የምናስመጣቸው እኛ ከቱርክ ስናስመጣቸው እንደየ ፓተርናቸው ይለያያሉ ማለት ነው። ማለት እንደየ ፓተርናቸው ስልሽ የውል ኮንቴንታቸው የሱፍ መጠናቸው ሰማንያ ፐርሰንት እና መቶ ፐርሰንት፣ ስልሳ ፐርሰንት ውል ያላቸው ሱፎች አሉ። እንደ ውል ኮንቴንታቸው እና እንደ አገባባቸው መጠን ዋጋቸውም ይለያያል ማለት ነው። አሁን ይህንንም እስከ 25 ሺህ ብር ኮት፣ ሰደርያና ሱሪ ማግኘት ይችላሉ ማለት ነው ከኛ ጋር። ይሄኛው ስሪ ፒስ የሚባሉ ነው። ከቱርክ የሚመጡ ናቸው። እነዚህንም የሙሽራ ልብሶች ናቸው ማለት ነው። እኛ ጋር ማግኘት ይችላሉ። ቅድም ካየ ነው ይሄኛው ደግሞ ደግሞ ትንሽ ሞር ሻይን የሚያደርጉ ናቸው። ቆንጆ ናቸው ማለት ነው። ሰው እንደ አፒታይቱ የሚፈልገው ከሆነ ይህንን መምረጥ ይችላል ማለት ነው። ለሙሽራ ደግሞ ሞር ደመቅ የሚያደርጋቸው ይመስለኛል። ሙሽሮቹ ደግሞ ሞር ደመቅ ያደርጋቸዋል ከሚዜዎቹ ልብስ ጋር ለየት ስለሚል የእነሱ ደመቅ ብሎ ፈካ ይላል ማለት ነው። አሁን ይህንን የሚዜዎቹን ልብስ ጥቁር ለብሰው ከዚህ ጋር ማች ማድረግ ይችላሉ ማለት ነው። እችኛዋ እስከ 25 ሺህ ብር ድረስ ስሪፒስ ማግኘት ይችላሉ። ከለር አማራጭ ይኖራቸው እነዚህ ባለ ኮሌታዎች ማለት ናቸው። ኮሌታ የሌላቸው አሉ ደግሞ በሌላ በሌላ አይነት ከለሮች። ኮሌታ የሌላቸውን ደግሞ ስናያቸው አሁን እዚህ ጋር ያው ልሽ እዚህ ጋ በጥቁር ኮሌታ የሌለው አለን። አሁን ኮሌታ የሌላቸው ኮቶች ብዙ ጊዜ ከምን ጋር የለበሱት ኮሌታ የሌላቸው ልብሶች ብዙ ጊዜ ከቢትልስ ጋር ይለበሳሉ። ቪ ቲሸርቶች ጋር መልበስ ይቻላል። ብዙ ጊዜ አሁን እነዚህ ኮሌታቸው አጭር ስለሆነ የግድ ሸሚዝ ኮሌታ መኖር አለበት ማለት አይደለም። ኮሌታ ያላቸው ልብሶች ኮሌታው ከፍ ብሎ ሲታይ አንገታቸውን ይከልላል። እነዚህ ደግሞ ኮሌታቸው አጠር ያሉት በቢትልስ ይለበሳሉ ቪ በሆኑ ቲሸርቶች ይለበሳሉ። በብዙ አይነት አማራጮች መልበስ ይችላሉ ማለት ነው፣ እንደ ሰው ምርጫ። አሁን ይሄ ሙሽራ ነው። በጥቁር ኮሌት የሌለው አለ። አሁን እንደ ከለር አማራጭ ብናይ እዚህ ጋር በቀይ አለን። በቀዩ ደግሞ እንዴት እንደሚያምር በቀዩ አለን። ፈካ ያለ ነው። ሱሪው ጥቁር ነው። አሁን ይሄንም ሱሪው ጥቁር ስለሆነ በቡኒ ጫማ ብናደርገው በጣም ያምራል። ቆንጆ ሆኖ ይታያል ማለት ነው። ይህም የቱርክ ምርት ናቸው። እነዚህም ከ46 እስከ 56 አላቸው ሳይዝ አላቸው። በጥቁርም አለን በቀዩም አለ ማለት ነው። ስለዚህ የከለር አማራጭ አላቸው። በብሉ አለ ነው ለምሳሌ፣ በብሉ ደግሞ ያለን ይው ብሉ ከለር ደግሞ ይሄ ደግሞ በጣም ያምራል በብሉ ስለሆነ ብሎ የወንድ ልጅ ቀለር ነው እንግዲህ። ስለዚህ ይህም በብዙ አይነት አማራጭ ከቀበቷቸው ገማች ይደረጋል፣ ከጫማቸው ገማች ይደረጋል፣ ከብዙ አይነት ነገር ገማች አድርገች ልትለብሹ ትችያለሽ። አሁን እነዚህ ልብሶች ምንድን ናቸው? ለአንድ ጊዜ ብቻ እንዳይለበሱ ተደርገው የተሰሩ ናቸው። አሁን ለምሳሌ ኮቱን በጥቁር ጅንስ አድርገሽ በስኒከር ብታደረጉ ያምራል፣ ቆንጆ ነው። ስለዚህ ብዙ ጊዜ አሁን እኛ ሀገር የተለመደው የሙሽራ ልብስ የእለት ውለት የሰርግሽ ለት ትለብሺዋለሽ፣ ከዛ በኋላ አይደገምም። አሁን እነዚህ ግን የመጡት እንደ አዲስ አማራጮች ከጂንስ ጋር ገሻቸው በኖርማል በስኒከር ምናምን እንዲደረጉ ተደርጉ የመጡ ነው። ስለዚህ ኢንቨስት ቢያደርጉበት ብዙ ጊዜ መልበስ ይችላሉ ማለት ነው። እናዚህ የእነዚህ ዋጋ እስከ 18 ሺ ብር ድረስ። እነዚህ አሁን ቱፒስ ናቸው፣ ኮትና ሱሪ ናቸው፣ ቱፒስ ናቸው። እስከ 18 ሺ ብር ድረስ ኢምፖርትድ ናቸው፣ ከቱርክ የመጡ ናቸው። እዚህ ቤት አሁን ያሉት ሸበሌ በልብስ ስፌቱ አርባ ዓመት ድረስ የቆየ ነው። አርባ ዓመት ልምድ ያለው ነው በልብስ ስፌቱ ማለት ለክቶ በመስፋት። አሁን ግን እዚህ በአዲሱ ብራንቻችን የያዝናቸው የሰፋናቸው ልብሶች ስለሌሉ ላሳያቸው አልችልም። ያሉን ብራንቾች ግን በሌሎቹ ጋር አለ፣ የተሰፉ ልብሶች አሉት። እነዚህን ግን አሁን እዚህ ቤት የምንይዛቸው ከቱርክ የመጡ ልብሶች ናቸው ሁሉም አሪፍ ኳሊቲ ያላቸው ናቸው። እሺ፣ አሁን ደግሞ እስቲ ለሚዜ ላጃቢዎች የሚሆኑ ሙሉ ልብስ አሳይ። ለሚዜ ላጃቢዎች የሚሆኑ ልብሶች ይሄ እዚህ ጋር እንደምታያቸው በአይነት በአይነት ተቀምጠዋል። አሁን ይሄ ስኩዌር በግሬ ስኩዌር ከነሰደርያው ስሪ ፒስ አላልሽ ኮምቢኔሽን ይባላል። እንደምታየው ኮቱ ስኩዌር ነው፣ ሰደርያና ሱሪ ደግሞ ልሙጥ። ጨርቅነቱም ማሪፍ ነው። አሁን እነዚህ ለአንድ ጊዜ ብቻ እንዳይለበሱ ተደርጎ የሚሰሩ ናቸው። ቅድም እንደነገርኩሽ ለሙሽራው እንደነገርኩሽ፣ አሁን ይህንን እንደዚህ አድርገው ቢለብሱት፣ የሰርጉ ዕለት የመልሱ ዕለት ኮቱን ቢያወልቁት በሸሚዝ ቢለብሱ ሱሪና ሰደርየ አንድ አይነት ተመሳሳይ፣ ስለዚህ ለሌላ ሞኬዥን ይሆናል። በአንድ ሱፍ ሁለት ጥቅም አለው ማለት ነው። በዚህ በኮቱ ስታረጊ ስኮይር አለው ኮቱን ስታወልቅ ደውን በሰደርዮ ይዩ እንትን ያደርጋል ማለት ነው። የከለር አማራጮች አሉ። ይሄኛው የከለር አማራጮች ይሄው እዚህ ምን እንደምታያቸው ይሄው። በበርገንዲን አለን ስሪ ፒስ። እነዚህም ከ46 እስከ 56 ቁጥር አላቸው ማለት ናቸው። በዚህ በዚህኛዎቹ አለን። ይሄም ማይሹ በጣም ያምራል። ይህም እንደዛው ኮትና ሱሪና ሰደርዮ ተመሳሳይ ናቸው። መሀረቡን ከቀበጦች ጋር ምናምን ማመሳሰል ትችያለሽ። እሱ በቡኒ ጫማውን ብታደርጊ መሀረቡ ይመሳሰላል። በቡኒ ቀበቶ ብታደርጊ ማች ያደርጋል። እንደሱ አይነት አሉን እዚህ ጋር ብትመጪ፣ በብሉ ስትራይፕ አሉን። በብሉ ስትራይፕ አይሻቸው። እነዚህ አይነት አለባባሶች እዛ ጋር ደግሞ በስኩዌር ነው ያየሻቸው። አሁን ይሄ ተመሳሳይ ነው፣ ሱሪ ሱሪና ኮቱ። ስለዚህ አሁን ይሄ ሱሪና ኮቱን ይለብሱ እና እነዚህ ቱፒስ ስለሆኑ ምንጊዜም ከሱሪው ጋር ይመሳሰላሉ ማለት ነው። አሁን እነዚህ የምታያቸው በብራውን አለን ስትራይፕ። አሁን በብራውን የምታዩ ስትራይፕ አይሾው ስሪፒስ ነው። ሰደርያው የተለየ ነው። አሁን ይሄ ሰደርያው ከከረባቱ ጋር ከኪሱ ሪባን ጋር ይመሳሰላል። እና እንደዚህ ኮምቢኔሽን ይባላሉ እነዚህ አይነት አሰራሮች። ይህ ከለር ኮምቢኔሽኑ ያምራል፣ ደመቅ ያለ ነው። አሁን ይህንን እንደዚህ አድርገሽ ብትለብሽው እራሱ ሰደርየው ከሱሪው ጋር ልሙጥ ስለሆነ ማች ያደርግ፣ ይመሳሰላል። ስለዚህ ለሙሽሮች፣ ለሚዜዎች እና ለአጃቢዎች የሚሆኑ ልብሶች በብዛት አሉ። አሁን እዚህ ከላይ እንደምታያቸው እነዚህ ራሳቸው የአጃቢ ልብሶች ናቸው። በእነዚህ ብንመጣ እስኩዌር ልብሶች አይሻቸው እነዚህ ራሱ በጣም የሚያምሩ ያጃቢ አይሻቾ። ከዚህ ጋር ግን ትንሽ ይለያያሉ። ሁሉም አንድ ሰሞን የተመረቱ ጨርቆች ድጋሚ ስለማይመጡ አሁን እነዚህ እኛ ያስገባናቸው አሁን በዚህ ሰዓት ሲዝናል የሆኑ ልብሶች ናቸው። ስለዚህ በጣም አሪፍ ለየት ለየት ያሉ በከለርም በአማራጭም እንዲኖረን ብለን ያስገባናቸው ስለሆኑ የተለያዩ ነው ያሉ። አሁን በግሬስ ስትራይፕ ስኩዌር ራሱ ብታያቸው በዚህ በጣም የሚያምር አለ ሶስቱም አይነት ፒስ አንድ አይነት የሆነ ስሪ ፒስ ነው። ሰደርዮም ሱሪዮም ኮቱም ተመሳሳይ ማለት ነው። ከለር ልዩነት ብቻ ነው። ከለር ልዩነት ብቻ ነው። ዋጋቸው ተመሳሳይ ነው። አሁን ያየናቸው ዋጋቸው አሁን ለአጃቢዎች የምናቀርባቸው ከ10 እስከ 15 ሺህ ብር ነው የምናቀርባቸው። ስሪ ፒስ ሆኑ ቱ ፒስ ቢሆኑ 15 ሺህ ብር ነው የምናስከፍለው። እኩል ነው። ቱ ፒስ፣ ስሪ ፒስ እኩል ነው የምናስከፍለው። ምክንያቱም ቅድም እንደነገርኩሽ አዲሱ ብራንች አንቺን ነው የፕሮሞሽን ስራ እየሰራን ስለሆነ በተመጣጣኝ ዋጋ ነው እያቀረብ ነው ያለ ነው። ስለዚህ እስካሁን ያየናቸው ዋጋቸው እስከ 15 ሺህ ብር ነው እስካሁን ድረስ ያየ ናቸው ማለት ነው። ስለዚህ ለአጃቢዎች ብዙ አይነት አማራጭ አሉ። በቤት ውስጥ እንደምታያቸው ደግሞ ሸሚዝ፣ ለሙሽራ የሚሆን ሸሚዞችን እኔ ደግሞ እስኪ አሁን ጫማዎችም አሉን ሸሚዞችም በሀገር ውስጥ በውጪ አሉን። ጫማዎች አሁን እነዚህ የምታያቸው አሁን እነዚህ የምታያቸው ጫማዎች የሀገር ውስጥ ናቸው። አገር ውስጥ የተሰሩ እነዚህ አገር ውስጥ የተሰሩ ጫማዎች ናቸው። አሁን ይሄ የምታየው በሸበሌ በራሱ ብራንድ ያሰራው ጫማ ነው። ቆዳ ነው? ትክክለኛ ቆዳ የአገራችን ምርት ነው? ጠንካራ ይመስላል። አዎ ጠንካራ ጫማ ነው፣ ኤክስፖርት ስታንዳርድ የተሰሩ ጫማዎች ናቸው። አሁን እነዚህን እስከ አራት ሺህ ብር ድረስ እኛ ጋር መጥተው ማግኘት ይችላሉ። እዚህ የምታያቸው የአገር ውስጥ ጫማዎች በሙሉ። አሁን እነዚህ ብልጭልጮቹ ለሙሽራ የሚደረጉ ጫማዎች ናቸው። ደመቅ ደመቅ ያሉት ደመቅ ደመቅ ያሉት በቡኒ ያለ በጥቁር አለ እዚህ እንደምታያቸው ባለማሰሪያ ያለው ማሰሪያ ሌለው አለ። እነሱ የምታያቸው እንዳሉ የሙሽራ ጫማዎች ናቸው ማለት ነው። እስከ አራት ሺ ብር ድረስ የሀገር ውስጥ ጫማዎች ናቸው። እነዚህ ለሚዜና ለአጃቢ የሚሆኑት ጫማዎች፣ ሁሉም እዚህ ጋ ያሉት የሙሽራም፣ የሚዜም፣ የአጃቢም ጫማዎች እስከ አራት ሺ ብር ናቸው። የሀገር ውስጥ ጫማዎች አሁን እኛ ለማስታወቂያ ስራ እንደነገርኩች ስለሆነ የምንሰራው የዋጋ ልዩነት የለንም አንድ አይነት ፕራይስ አውጥተን ለተጠቃሚው በጥሩ ዋጋ ማቅረብና ከስተመርን ሀንድል ማድረግ ስለሆነ የምንፈልገው ቆንጆ ነገር አቅርበን ስማችንን ቆንጆ ማድረግ ስለምንፈልግ፣ ለአጃቢዎች በዚህ ያለን አሁን ለምሳሌ ቅድም እንዳሳዮች ከልብሶቹ ጋማች የሚደረጉ በቡኒ ያለው አሁኔ በቡኒም በጥቁርም ጫማ ብታደረጊ ይሄዳል። በጥቁርም በቡኒም ልብስ ብትለብሹ ይሄዳል። እነሱ እነሱ አማራጮች አሉት። በጥቁር ብትይ ደግሞ እንደዚህ አይነት አለን ቆንጆ ቆንጆ የሆኑ በዚህኛው ብትመጪ እስኩዌር እስኩዌር ከሆነ ልብስ ጋር ብታረጊው ያምራል ጫማው። ስለዚህ የሀገር ውስጥ ጫማዎች ያሉን እነዚህ በጣም የሚያማምሩ እስከ አራት ሺህ ብር ድረስ እኛ ጋር ማግኘት ይችላሉ ማለት ነው። የሀገር ውስጥ እንደዚህ ቆንጆ ቆንጆ ጫማዎች አሉን ማለት ነው። ሸሚዞቹ ደግሞ እነዚህ የምታያቸው ናቸው ያሉን። ለሙሽራ የሚሆነው ኮሌቶ ይለያል፣ አይደለ? ለሙሽራ የሚሆነው ኮሌቶ ይለያል። አሁን ይሄ የምታየው የሙሽራ ልብስ ነው። በብዛት ለሌላም ጊዜ እንዲለብሷቸው ብለው ስለሚታሰቡ ኮሌታቸው አሁን ኢንዲስታይም አይለይም። አንድ ምክንያቱም ለሰርጉ ብቻ ለብሶ ስለሚተወ ኮሌታው የተለየ ሲሆን፣ እንደዛ እንዳይሆን አንድ አይነት ተመሳሳይ ሆኖ እየተሰራ የሚመጣ ሸሚዝ ነው። እኛያዝ ነው፣ አንድ አይነት ሆኖ ግን በተርፍላይ የምትባለው ከረባቷን እዚ ላይ በተርፍላይ ማሰራት ኖርማሉን ቢያስሩት ይመጣል ማቼ ያረጋል። ግን ሸሚዙን አንድ ቀን ለብሶ ከሚያስቀምጡት ተብሎ በሌላም ጊዜ እንዲለብሱት ተደርጎ የሚሰራ ኖርማል ስታንዳርድ የሆነ ከረኮሌታ ያለው ሸሚዝ ነው የምንይዘው ማለት ነው። እኛ እነዚህ ሸሚዞች የቱርክ ምርት ናቸው፣ ከቱርክ ነው የምናስገባቸው እኛ ጋር። አሁን ይሄ የሙሽራውን እስከ አራት ሺህ ብር ድረስ ያገኛሉ እኛ ጋር ማለት ነው። እነዚህ ኖርማል የሚባሉት የአጃቢ እና የሚዜ ሸሚዞች እነዚህ ሁሉም የምታያቸው በከለር አማራጭ ያሉት ሸሚዞች እነዚህ እስከ ሶስት ሺ ብር ድረስ እኛ ጋር ማግኘት ይችላሉ። የሙሽራ ሸሚዝ ብቻ ነው አራት ሺ ብር የሚሸጠው። ሌላ የአጃቢ እና የሚዜዎች ሸሚዞች የምንላቸው እነሱን እስከ ሶስት ሺ ብር ድረስ እኛ ጋር ማግኘት ይችላሉ ማለት ነው። ከለርስ ይኖረዋል። የሙሽራው ሸሚዝ ከለር አለው፣ ግን አሁን ያለን እኛ ጋር ነጩ ብቻ ነው ለጊዜው እጃችን ላይ ያለው ነጩ ብቻ ነው ስለጨረስን ሌላውን ላሳይሽ አልቻልኩም ስለዚህ አሁን እነዚህ የምታያቸው በከለር አማራጮች ያሉን የአጃቢና የሚዜ ሸሚዞች ናቸው ማለት ነው እነሱን እስከ ሶስት ሺህ ብር ድረስ ማግኘት እንችላለን ጫማ አማራጮች ብናይ አሁን እነዚህ የውጭ ጫማዎች ናቸው ናቸው እነዚህ ሀገር ውስጥ እነዚህ ናቸው እነዚህ ደግሞ የውጭ ጫማዎች ናቸው ከቱርክ ነው ከቱርክ ነው የምናመጣቸው በተለያዩ አማራጭ አለ ከለር ይኸው እንደምታየው፣ እዚህም ጋር እንደምታያቸው በቡትስም አለን በጉርድም አለን። በጥቁር አለ፣ በብሉ አለ። እነዚህ እንደምታያቸው በአማራጭ ወስደው እስከ አስር ሺህ ድረስ እኛ ጋር የውጭ ጫማዎችን ማግኘት ይችላሉ ማለት ነው። እነዚህ ለሙሽራም ለሁሉም ይሆናሉ ይሆናሉ። እነዚህ ለሙሽራም ለሁሉም ይሆናሉ። አሁን ከረባታችን የሚገኙት ረጃጅም ከረባቶች አሉ። በተርፍ ላዮች አሉ በተርፍ ላዮቻችን የሚሸጡት እስከ 2000 ብር ድረስ ነው። ኖርማል ከረባት የሚባሉት እነዚህ፣ ረጃጅሞቹ ደግሞ የሚሸጡት እስከ 1500 ድረስ እንሸጣቸዋለን ማለት ነው። በተርፍ ላይ የሚባሉት ከረባቶች እነሱም 2000 ብር ድረስ ይሸጣሉ። ቀበቶም አለን። ቀበቶ እስከ 1500 እስከ 2000 ብር ድረስ እንደየምርጫው አለላቸው። በቡኒ ያለ፣ በጥቁር አለ በተለያየ ከለር አለን ማለት ነው። በጣም አሪፍ። ስለዚህ ሙሉ የሆነ የወንዶችን አልባሳት ትይዛላችሁ እናንተ ጋር ማግኘት ይቻላል ማለት ነው። ሙሉ የሆነ የወንዶች አልባሳት ይዘን እንገኛለን ማለት ነው እኛ። በጣም አሪፍ። እሺ፣ ፍሬ ሰናይ የምትይዟቸውን እቃዎች እንግዲህ አስጎብኝት። ይሄኛል አሁን ያለ ነው የሰርግ ወቅት ላይ እንደመሆኑ መጠን በተለያዩ ወቅቶች ላይ ዲስካውንት አላችሁ? አዎ፣ የሰርግ ወቅት ላይ ለምሳሌ በግሩፕ መጥቶ ለሚገዙ ሰዎች ዲስካውንት እናደርጋለን። አሁን ደግሞ መጪው ግራጁዌሽን ከመሆኑ አንፃር ተማሪዎች በግሩፕ መጥቶ ሲገዙ ዲስካውንት አለን ማለት ነው። ከአምስት በላይ የሆነ ለሚመጡ ሰዎች ዲስካውንት እያደረግን ለእነሱ በተመጣጣኝ ዋጋ የምናቀርብበት አማራጮችም አለን ማለት ነው። በጣም አሪፍ ነው። አድራሻችን ፍላሚንጎ፣ ፍላሚንጎ ኢሰማ ኮ ህንፃ ግራውንድ ላይ እንገኛለን። ሌላ ብራንችስ ካላችሁ ሌላ ብራንች ያለን አመል ድንፃ ግራውንድ ላይ ያለን ከዛ አመል ድንፃ ፊት ለፊት እዛ ጋም ደግሞ ሚላኖ የሚል ስቶር አለን። ሃያ ሁለት ጎላጎል ስኩዌር ታውን ሞል ግራውንድ ላይ ሱትላንድ አለ። ከአጠገቡ ደግሞ ሸበሌ አለ። እነሱ የእኛ ብራንች ናቸው። በዛ ቢሄዱ እኛ ጋር የጠቀስናቸውን ነገሮች እዛ ማግኘት ይችላሉ ማለት ነው። በጣም አሪፍ ነው። ፍሬሰ ለነበረን ቆይታ እጅግ አድግ አመሰግናለሁ እም አመሰግናለሁ ስለጎበኛችሁ ተመልካቾቼ። የሙሽሮች አልባሳትን እየጎበኘሁ የነበረን ቆይታ ይህንን ይመስል ነበር። በመጪው ጊዜ ሰርጋችሁን ለማድረግ ላሰባችሁ ሰዎች ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።